ሰላም ሰላም እንዴት አድራችሁ? የተከበራችሁ ተመልካቻችን እንኳን ለጌታችን መድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም ማደረሳችሁ ለዛሬ ዘላች የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በ26ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር። ወልዋለው ዩኒቨርስቲ አድግራት ትናንትናም ሽንፈትን ማስተናገድ ችለዋል። እንዲሁም ወላይታ ድቻ ትናንትና በሃዲያ ሆሳና ሶስት ለአንድ በሆነ ውጤት ተሸንፏል። ስለ እነዚህ ጨዋታዎች መረጃዎች እንነግራችኋለን። የኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ ሁለት ጨዋታዎች ይደረጋሉ። ስለ ዛሬ የሚደረጉ ጨዋታዎችም እንግዲህ መረጃዎችን ወደ እናንተ የምናደርስ ነው የሚሆኑም እንዲሁም በታላላቀች አውሮፓ ሊጋዎች ትናንት በርከት ያሉ ጨዋታዎች ተደርገው ነበር። በእንግሊዝ ፕሪምየር ሊግ፣ በስፔን ላሊጋ፣ በጀርመን ቡንደስ ሊጋ እንዲሁም በጣሊያን ሰሪያ የተደረጉ ጨዋታዎች ነበሩ። በተለይ በስፔን ላሊጋ ባርሴሎና ትናንትና አስገራሚ በሆነ መልኩ ሶስት ለአንድ ሲመራ ቆይተው አራት ለሶስት በሆነ ውጤት ድል ማስመዝገብ ችለዋል። ስለ እሱና ስለ ሌሎች መረጃዎችም ወደ እናንተ የምናደርስ ይሆናል። አሁንም እስከ መጨረሻ አብራችሁ እንድትቆዩ በክብር ነው የምንጋብዘው። ለቻናላችን አዲስ ሆናችሁ ተከታታዮችም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው። በ26ኛው ሳምንት የኢትዮጵያ ፕሪመር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር ወላይታ ዲቻ ሳና እንዲሁም ወልዋሎ አድግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ጨዋታቸውን አድርገው ነበር። ሀዲያ ሆሳና ወላይታ ድቻን ሶስት ለአንድ ማሸነፍ ችለዋል። ቡሩክ በየኔ፣ ቦንጃ በየነ እንዲሁም ደስታ ዋሚሾ ናቸው ሶስቱም የሀዲያ ሆሳና ግቦች ማስቆጠር የቻሉት አባተ ዘላለም ደግሞ የወላይታ ድቻ ብቸኛዋን አንዱ ግብ ማስቆጠር ችለዋል ማለት ነው። በዚህም ሀዲያ ሆሳና በ ሰላሳ ሰባት ነጥብ አራተኛ ሲቀመጥ ወላይታ ዲቻም በተመሳሳይ ሰላሳ ሰባት ነጥብ በግብ ክፍያ ተበልጦ በአምስተኛ ደረጃ ላይ መቀመጥ ችሏል ማለት ነው። ሌላኛው ጨዋታ ወልዋሎ አድግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ያደረጉት ጨታ ጨዋታ ነበር። ቅዱስ ጊዮርጊስ ሶስት ለ አንድ በሆነ ውጤት ማሸነፍ ችሏል። እንግዲህ ወልዋሎ አድግራት ዩኒቨርሲቲ በ18ኛ ደረጃ ላይ ነው የሚገኘው በ11 ነጥብ በቀጣይ ዓመት ወደ አንደኛ ሊግ መውረዱ የማይቀር ነው የሚመስለው። ትናንትና ሽንፈትን ማስተናገድ ችለዋል። ቢኒያም ፍቅራይ፣ ሳሚ አብዱ እንዲሁም ዳግማዊ አርአያ ናቸው ሶስቱን የቅዱስ ጊዮርጊስ የማሸነፊያ ግቦችን ያስቆጠሩት። ቡልቻ ሹራ ብቸኛዋን የወልዋሎ ዩኒቨርሲቲ አድግራት ግብ ማስቆጠር የቻለ ተጫዋች ነው። ቅድም እንደገለጽኩት ወልዋሎ ዩኒቨርሲቲ አድግራት በመጨረሻው አስራ ስምንተኛ ደረጃ ላይ ነው የሚገኙት እስካሁን 11 ነጥብ ነው መሰብሰብ የቻሉት ከ ሀያ ስድስት ጨዋታዎች ማለት ነው። ቅዱስ ጊዮርጊስ በአንጻሩ በ34 ነጥብ በ ነጥብ በዘጠነኛ ደረጃ ላይ መቀመጥ ችሏል። የኢትዮጵያ ፕሪምየር ሊግ 31ኛው ሳምንት ዛሬ እሁድ ቀጥሎ ሲደረግ ዘጠኝ ሰዓት ኢትዮጵያ ቡና ከሲዳማ ቡና፣ 12 ሰዓት ደግሞ አርባ ምንጭ ከነማ ከሽረ እንዳስላሴ ጨዋታቸውን የሚያደርጉ ይሆናል። በዘንድሮ እንግዲህ ኢትዮጵያ ፕሪሚየር ሊግ ሽረ እንዳስላሴና ወልዋሎ ዩኒቨርስቲ አድግራት በመጨረሻ ደረጃ ላይ ነው የሚገኙት። ሁለቱም ወደ አንደኛ ሊግ መውረዳቸው የማይቀር ነው የሚመስለው። በአንደኛ ሊግም እንግዲህ ወደ ፕሪሚየር ሊግ ያደጉ ክለቦችም ተለይቶ ታውቋል። በቀጣይ 2018 በኢትዮጵያ ፕሪሚየር ሊግ የሚሳተፉት ሁለት ቡድኖች ሸገር ከተማ እንዲሁም ነገሌ አርሲ መሆናቸው እንግዲህ ታውቋል ማለት ነው። ስለዚህ እነዚህ ሁለት ቡድኖች በቀጣይ አመት በኢትዮጵያ ፕሪምየር ሊግ የሚሳተፍ ነው የሚሆነው። በ33 ኛው ሳምንት የእንግሊዝ ፕሪምየር ሊግ ትናንት ጨዋታዎች ተደርገው ነበር። ብሬንትፎርድ ከብራይተን ያደረጉት ጨዋታ አራት ለሁለት በሆነ ውጤት ብሬንትፎርድ ማሸነፍ ችሏል። ብሪያን ቢቢሞ ሁለት ግቦች ሲያስቆጥር ዩዋን ዊሳ እንዲሁም ክርስቲያን ኖርጋርድ የተቀሩት ሁለት ግቦችን እንግዲህ ለብሬንትፎርድ አክለው አራት ለሁለት በሆነ ውጤት ማሸነፍ ችሏል። ዳኒ ዌልቤክ እንዲሁም ካሩ ሚቶማ ናቸው የብራይተን እንግዲህ ሁለቱን የማስተዛዘኛ ግቦችን ያስቆጠሩት። ትናንትና የብራይተኑ አጥቂ ጆ ፔድሮ በ61ኛው ደቂቃ በቀይ ካርድ ከሜዳ ወጥቷል። በቀጥታ ቀይ ካርድ ነው ከሜዳ ወጣው። ስለዚህ ይህ ተጫዋች በመውጣቱ የተነሳ በአስር ተጫዋች ተጫውቶ ብራይቶኖች አራት ለሁለት በሆነ ውጤት መሸነፍ ችለዋል። ሌላኛው ክርስቲያን ፓላስ በሜዳቸው ሰላረስ ፓርክ በርንማውዝን አስተናግደው ነበር። እንግዲህ ይህ ጨዋታ ዜሮ ለዜሮ በሆነ ውጤት ነው እንግዲህ መጠናቀቅ የቻለው። በርንማውዝ እንግዲህ ጠንካራ እንቅስቃሴ እያደረገ የነበረ ቡድን ነው። ከተወሰኑ ሳምንታት በፊት ግን እንግዲህ የተንሸራተተ የመጣ ቡድን ነው። ክሪስታል ፓላስ በ45ኛው ደቂቃ ክሪስ ሪቻርድስ በሁለት ቢጫ ከሜዳ ተቀንሶባቸዋል። ያም ሆነ ግን ትናንትና ግብ ሳይቆጠርባቸው ዜሮ ለዜሮ በሆነ ውጤት ማጠናቀቅ ችለዋል ማለት ነው። ሌላኛው አጓጊ ጨዋታ በጉዲሰን ፓርክ ኤቨርተን ከማንችስተር ሲቲ ጋር ያደርጉት ጨዋታ ነበር። እንግዲህ ይህ ጨዋታ ከባድ ጨዋታ ነበር። ኤቨርቶኖች ጠንካራ የመከላከል ስልት እንዳላቸው ይታወቃል። ስለዚህ ኤቨርቶኖች ትናንትና እስከ መጨረሻ ደቂቃ በመከላከል ግብ ሳይቆጠርባቸው እንግዲህ መጓዝ ችለው ነበር። ነገር ግን በሰማንያ አራተኛው ደቂቃ ኒኮ ኦሬል፣ እንዲሁም በዘጠና ሁለተኛ ደቂቃ ማቴዎ ኮቫችች ሁለት የማንቸስተር ሲቲ ግቦች አስቆጥሮ ሁለት ለዜሮ በሆነ ውጤት ተሸንፈዋል። ትናንትና ለማንቸስተር ሲቲም እጅግ ወሳኝ የሆነ ድልን ትናንትና ማስመዝገብ ችሏል። በቀጣይ አመት በአውሮፓ ቻምፒየንስ ሊግ የመሳተፍ ተስፋን እንግዲህ ማግኘት ችሏል ማንችስተር ሲቲ። ስለዚህ ማንችስተር ሲቲ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚደረገው ትንቅንቅ እንግዲህ ትናንትና ማሸነፋቸውን ጥሩ ተስፋ እንደሚሰጣቸው ነው እንግዲህ እያየን የምንገኘው። ሌላኛው ጨዋታ ዌስትሃም ዩናይትድ ከሳውዛምፕተን ጋር ነበር ጨዋታቸው እያደረጉት፣ አንድ ለአንድ በሆነ ውጤት ማጠናቀቅ ችለዋል። ጃሮድ ቦወን በ47ተኛ ደቂቃ ለዌስትሃም ግብ ሲያስቆጥር፣ ሌስሌይ ጎቹኩ በ93ተኛ ደቂቃ የሳውዛምፕተን የአቻነት ግብ ማስመዝገብ ችለዋል። እንደሚታወቀው ሳውዛምፕተን ከፕሪምየር ሊግ መውረዳቸውን ያረጋገጡ ቡድን ናቸው። ስለዚህ ትናንትና ግን ከዌስትሃም ጋር አቻ መለያየት ችሏል ማለት ነው። ሌላኛው አጓጊ ጨዋታ በቪላ ፓርክ የተደረገው የአስቶንቪላ እና የኒውካስል ጨዋታ ነበር። እንግዲህ አስቶን ቪላ ትናንት አራት ለአንድ በሆነ ውጤት ኒውካስልን ማሸነፍ ችለዋል። አስቶንቪላ ባለፈው ሳምንት ከአውሮፓ ቻምፒየንስ ሊግ እንግዲህ በፓርሴን ጀርመን በደርሶ መልስ ተሸንፎ ውጭ መሆኑ ይታወሳል። ስለዚህ ይህ ጨዋታ እንግዲህ ለሱ ማስተዛዘኛ የሆነው ዘንድ አራት ለአንድ በሆነ ውጤት ማሸነፍ ችለዋል። በእርግጥ ማስተዛዘኛ ብቻ አይደለም በአውሮፓ ቻምፒየንስ ሊግ ተሳትፎ ለማግኘት እንግዲህ እየተፎካከረን የሚገኘው ስለዚህ ትናንትና ወሳኝ የሆነ ድል ነው ማስመዝገብ የቻለው። ኒውካስል ዩናይትድ እንግዲህ ባለፈው በሁለት ጨዋታ በሶስት ጨዋታ እጅግ አመርቅ ውጤት አስመዝግቦ ነበር። ማንቸስተር ዩናይትድን አራት ለአንድ ካሸነፈ በኋላ ክርስቲያን ፓላስን ደግሞ አምስት ለባዶ ማሸነፍ ችሎ ነበር። ትናንት ግን አራት ለአንድ በሆነ ውጤት በአስቶንቪላ እንግዲህ መሸነፍ ችለዋል። ዋትኪንስ በአንደኛው ደቂቃ ለአስቶንቪላ መሪ አድርጎ ነበር። ፋቢያን ሻር ለኒውካስል ያልና ቻነት ግብ አስቆጥሮ ነበረ። ነገር ግን ኢያን ማትሰን ዳንበርን ወደ ራሱ ባስቆጠራት ግብ እንዲሁም አማዱ ኦናና ባስቆጥሯቸው አራት ግቦች አስቶንቪላ አራት ለአንድ በሆነ ውጤት ኒውካስልን ትናንትና ማሸነፍ ችለዋል ማለት ነው። በዚህ መሰረት ኒውካስል እንግዲህ በ59 ነጥብ 3ኛ ሶስተኛ ደረጃ ላይ ነው የሚገኘው አስቶን ቪላም በ57 ነጥብ ስድስተኛ ደረጃ ላይ መቀመጥ ችለዋል። ስለዚህ በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ ተሳትፎ ቦታን ለማግኘት አስቶን ቪላ አሁንም ወደ ጠንካራ ፍክክሩ መምጣት ችሏል ማለት ነው። ሰላሳ ሶስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬም ቀጥሎ አራት ጨዋታዎች ይደረጋሉ። ቀን አስር ሰዓት ላይ ፉልሃም ከቸልሲ፣ ኢፕስዊች ከአርሰናል፣ ማንቸስተር ዩናይትድ ከወልቭስ ጨዋታቸውን ሲያደርጉ፣ 12 ሰዓት ተኩል ሌስተር ሲቲ ከሊቨርፑል ጋር ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ በዚህ ጨዋታ የምናየው ቸልሲ እንግዲህ በአውሮፓ ቻምፒየንስ ሊግ በቀጣይ ዓመት ተሳትፎን ለማግኘት እየተፎካክረን የሚገኘው አምሳ አራት ነጥብ ነው ያለው። ሰባተኛ ደረጃ ላይ ነው የሚገኘው። ፉልሃምም በተመሳሳይ በ አርባ ስምንት ነጥብ ዘጠነኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ ሁለት ቡድኖች የሚያደርጉት ጮታ እጅግ የሚጠበቅ ጮታ ነው። ሌላኛው እንግዲህ ሌስተር ከሊቨርፑል ጋር የሚያደርጉት ጮታ ነው። ሌስተር ሲቲ እንግዲህ ዛሬ የሚሸነፍ ከሆነ በቀጥታ ከፕሪሚየር ሊግ ወደ ሻምፒዮንሽፕ መውረድን የሚያረጋግጥ ነው የሚሆነው። በአንጻሩ አርሰናል በኤፕስዊች ታውን የሚሸነፍ ከሆነ ደግሞ ሊቨርፑል ሌስተርን አሸንፎ በዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን የሚያረጋግጥ ነው የሚሆነው ማለት ነው። ስለዚህ በዛሬው ጨዋታዎች እነዚህ ሁለት ትልቅ እንግዲህ ክስተቶችን ልንመለከት እንችላለን ማለት ነው። በ32ኛው ሳምንት የስፔን ላሊጋ ትናንት ጨዋታዎች ተደርገው ነበር። ራዮ ቫልካኖ ከቫለንሲያ ያደርጉት ጨዋታ አንድ ለአንድ ሲያጠናቅቁ ባርሴሎና ከሴልታቪጎ ያደርጉት ጨዋታ እጅግ ድራማዎች የተሞሉት ጨዋታ ነበር። በ12ኛው ደቂቃ ፈራንቶሬስ ለባርሴሎና መሪ ቢያደርግም በ15 52 እንዲሁም 62ኛው ደቂቃ ቦርጃ ኢግላሲያስ ለሴልታቪጎ ሶስት ጉቦችን አስቆጥሮ ሶስት ለአንድ መምራት ችሎ ነበር። እንግዲህ ሴልታቪጎ ነገር ግን ባርሴሎና በ ስልሳ አራት ስልሳ ስምንት እንዲሁም ዘጠና ስምንተኛ ደቂቃ ሶስት ግቦች ያስቆጥረው እንግዲህ አራት ለ ሶስት በሆነ ውጤት ማሸነፍ ችለዋል። ትናንትና ባርሴሎና እንግዲህ በተሳሳተ አሰላለፍ ነበር ወደ ሜዳ እየገቡት ላሚን ያማል እንዲሁም ዳኒ ኦልሞ በተቀያሪ ወንበር ነበር የተቀመጡት። ነገር ግን ሌዋንዶስኪ በፊት መስመር እንደሚታወቀው ተሰልፈዋል። በቀኝ መስመር ደግሞ እንግዲህ ራፊና ነበር የተሰለፈው። ራፊና በግራ መስመር እንደሚጫወት እንግዲህ ሁላችንም እናውቃለን። ላሚን ያማል በተቀያሪ ወንበር መቀመጡን ተከትሎ ራፊና በቀኝ መስመር፣ በግራ መስመር ደግሞ ፈራን ቶሬስ ነበር የተሰለፉት። ነገር ግን ይህ አሰላለፍ ለባርሴሎና ውጤታማ አልነበረም ትናንትና። ራፊናም እንግዲህ አለቦታው በመሆኑ እንግዲህ ትናንትና እስከ ስልሳ አራተኛው ደቂቃ ምንም ጨዋታ አላደረገም ነበር አልተጫወተም ነበር ነበር። ነገር ግን አሰልጣኝ ሃንስ ፍሊክ ሶስት ለአንድ መመራታቸውን ተከትሎ በ59 ኛው ደቂቃ ዳኒ ኦልሞ በፈርሚን ሎፔዝ፣ እንዲሁም ፈራን ቱሬስ በላሚን ያማል ተክተው ዳኒ ኦልሞና ላሚን ያማል ወደ ሜዳ ማስገባት ችለዋል። ከዛ በኋላ ጨዋታውን ሙሉ ለሙሉ በመቀየር በ64ኛው ደቂቃ ራፊና ለዳኒ ኦልሞ ያቀበለው ኳስ ዳኒ ኦልሞ እንግዲህ ግሩም ኳስ ማስቆጠር ችሏል። በ ስልሳ ስምንተኛው ደቂቃ ራፊና ከላሚን ያማል የተቀበለውን ኳስ በጭንቅላት ገጭቶ ግሩም ኳስ አስቆጥሮ ጮታው ሶስት ለሶስት እንግዲ እንግዲህ አልቋል በተባለበት ሰዓት በ ዘጠና ስምንተኛው ደቂቃ ራፊናሀ በፍጹም ቅጣት ምት እንግዲህ ለባርሴሎና ግብ አስቆጥሮ አራት ለሶስት በሆነ ውጤት ባርሴሎና ወሳኝ ድል ማስመዝገብ ችለዋል ትናንትና ማለት ነው። ስለዚህ የዳኒ ኦልሞና የላሚን ያማል ወደ ሜዳ መግባት ፍጹም ጮታውን እንደቀየረው ትናንትና ማየት ችለናል። ስለዚህ እነዚህ ሁለት ወጣት ስፔናውያን ተጫዋቾች ለባርሴሎና ምን ያክል ወሳኝ ተጫዋች መሆናቸውን ትናንትና መመልከት ችለናል ማለት ነው። ራፊና ያስቆጠረው የፍጹም ቅጣት ምት ግብም ቢሆን የዳኒ ኦልሞ ውጤት እንደነበረ ማየት ይችለናል። ዳኒ ኦልሞ በፔናልቲ ክልል ውስጥ እንግዲህ ተጠልፈው በመውደቁ በቫር ታይቶ ነው እንግዲህ የፍጹም ቅጣት ምት የተገኘው። ስለዚህ ትናንትና ባርሴሎና ወሳኝ ድል አራት ለሶስት በሆነ ውጤት ማስመዝገብ ችለዋል ማለት ነው። ሌላን ጨዋታ ማሎርካ ከሌጋነስ ዜሮ ለዜሮ መለያት ችሏል። ማታ ላይ የተደረገ ጨዋታ ደግሞ አትሌቲኮ ማድሪድ በላስ ፓልማስ አንዱ ለዜሮ መሸነፍ ችሏል። እንግዲህ አትሌቲኮ ማድሪድ ከላሊጋ ስፔን ዋንጫ እንግዲህ የተንሸራተተ መሄድ ችሏል። ከሪያል ማድሪድ ሁለተኛው ከሚገኘው ሪያል ማድሪድ ያለው ነጥብ ልዩነት ሶስት ነው። ዛሬ ሪያል ማድሪድ የሚያሸንፍ ከሆነ ወደ ስድስት የሚያድግ ነው የሚሆነው ስለዚህ የስፔን ላሊጋ ዋንጫን የማግኘት ተስፋው እንግዲህ የጨለመ ነው የሚመስለው አትሌቲኮ ማድሪድ የስፔን ላሊጋ ዛሬ ቀጥሎ ሲደረግ ሪያል ቫላዶሊ ከኦሳሱና 9 ሰዓት ቪያሪያል ከሪያል ሶሲዳድ 11 ሰዓት ከሩብ ሲቪያ ከዲፖርቲቭ አላቬስ 1 ሰዓት ተኩል ጨዋታቸውን ሲያደርጉ ማታ አራት ሰዓት ላይ ወሳኝ ጨዋታ በሳንቲያጎ ቤርናቦ ሪያል ማድሪድ ከአትሌቲኮ ቤልባኦ ጨዋታቸውን የሚያደርጉ ነው የሚሆነው። እንግዲህ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ በሩብ ፍጻሜ በደርሶ መልስ በአርሰናል አምስት ለአንድ ተሸንፈው ከውድድሩ ውጭ መሆኑ ይታወቃል። በውጤት እንግዲህ የታመሰ ነው የሚገኘው ሪያል ማድሪድ። ስለዚህ ከዛ በኋላም እንግዲህ ሪያል ማድሪድ አሰልጣኝ ካርሎ አንቾሌትን የማሰናበት እንግዲህ ወሬዎችን እያሰማ ነው የሚገኘው። ስለዚህ ሪያል ማድሪድ ዛሬ በዚህ የውጤት ቀውስ ሆኖ ከአትሌቲክ ክለብ ጋር የሚያደርገው ጨዋታ እጅግ የሚጠበቅ ጨዋታ ነው። እንግዲህ ክሊያን ሙባፔ በዛሬው ጨዋታ እንደማይሰለፍ ይታወቃል። ባለፈው ዲፖርቲቭ አላቬስን አንድ ዜሮ ባሸነፉበት ጨዋታ በቀጥታ በቀይ ከሜዳ መውጣቱ ይታወሳል። አርሰናል ጋር በነበረ ሁለተኛ ዙር የመልስ ጨዋታ በአውሮፓ ቻምፒየንስ ሊግም እንግዲህ ተጎድቶ ከሜዳ ወጥተዋል። ስለዚህ በጉዳትም በቅጣትም ኪሊያን ምባፔ ዛሬ ከሪያል ማድሪድ ከአትሌቲኮ ማድሪድ ከአትሌቲኮ ቤልባኦ ጋር የሚያደርጉት ጨዋታ ውጭ ነው የሚሆነው ማለት ነው። ለኪሊያን ባፔ እንግዲህ ሳምንቱ ጥሩ አይመስልም። ኪሊያን ባፔ በቀይ መውጣቱ ተከትሎ እንግዲህ የአንድ ጨዋታ ቅጣት ተላልፎበታል። ይህ ብቻ ሳይሆን እንግዲህ ሁለት ከአርሰናል ጋር ባደረጓቸው የደርሶ መልስ ጨዋታዎችን ግብ ማስቆጠር አልቻለም። ኪሊያን ምባፔ ከአውሮፓ ቻምፒየንስ ሊግም ውጭ መሆን ችለዋል። ኪሊያን ምባፔ ዋነኛው ወደ ሪያል ማድሪድ የመጣበት የአውሮፓ ቻምፒየንስ ሊግ ክብርን ለማግኘት ነበር። በፓርሴን ጀርመን እንደሚታወቀው ኪሊያን ምባፔ የአውሮፓ ቻምፒየንስ ሊግ ክብርን አላገኘም። የአውሮፓ የዓለም ዋንጫ እንግዲህ ማሸነፍ ችሏል። የአውሮፓ ቻምፒየንስ ሊግ እንግዲህ ማሸነፍ አልቻለም። ዘንድሮም ከሪያል ማድሪድ ጋር የአውሮፓ ቻምፒየንስ ሊግ የማሸነፍ እድሉ እንግዲህ ተመናምነዋል ማለት ነው። ሌላኛው ለኪሊያን ባፔ ጥሩ ያልሆነበት ሳምንት ደግሞ እንግዲህ ኪሊያን ባፔ በፍራንስ ሊጋን የሚጫወተው ቡድን ካንን እንደገዛ ይታወቃል። እንግዲህ ቡድን ኪሊያን ባፔ የኪሊያን ባፔ ቡድን እንግዲህ ወደ ፍራንስ ሊግ ስሪ መውረድን አረጋግጠዋል፣ ከሁለተኛው ሊግ። ስለዚህ ይህም ለኪሊያን ባፔ ሌላ ቀውስ መሆን እንግዲህ እየተነገረ ነው የሚገኘው። ወደ ጣሊያን ሰሬ መረጃዎቻችን ስናልፍ በጣሊያን ሰሬ ሰላሳ ሶስተኛው ሳምንት እንግዲህ ትናንት ሶስት ጨዋታዎች ተደርገው ነበር። ሊስ ከኮሞ ጋር ያደረገ ጨዋታ በኮሞ ሶስት ለ ዜሮ አሸናፊነት ተጠናቀዋል። አሳና ዲያዮ እንግዲህ ሁለት ግቦችን ማስቆጠር ችሏል። ይህ የ19 ዓመት ሴኔጋላዊ ወጣት ትናንትና ለኮሞ ሁለት ግቦችን ማስቆጠር ችሏል። ኤድዋርዶ ጎዳኒጋ ደግሞ ሶስተኛውን የኮሞ ግብ ያስቆጠረ ተጫዋች ነው። እንግዲህ በሴስክ ፋብሪጋዝ የሚሰለጥነው ኮሞ በጣሊያን ሴሪ አ እንግዲህ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ሌላኛው ሞንዛ ከናፖሊ ጋር ያደረጉት ትናንትና ተጠባቂው ጨዋታ ነበር። ሞንዛ እንደሚታወቀው በወራጭ ቀጠና የሚገኝ ቡድን ነው። ናፖሊ ደግሞ በስፔን በጣሊያን ሴሪ ከኢንተር ሚላን ጋር ለሻምፒዮንነት የሚፎካከር ቡድን ነው። ትናንትና ስኮት ማክቶሚናይ ባስቆጠራት ብቸኛዋ ግብ ናፖሊ አንዱ ለዜሮ በሆነ ውጤት ማሸነፍ ችሏል። ሌላኛው ሮማ ከሄላስ ቬሮና ጋር ያደረጉት ጨዋታ እንግዲህ ሮማ አንዱ ለዜሮ ነው ማሸነፍ የቻሉ ኤድዋርዶ ሺምሮዶቪ ነው ብቸኛዋን የሮማ ግብ ማስቆጠር የቻለው። የጣሊያን ሰሪ 33ኛው ሳምንት ዛሬም ቀጥሎ ጨዋታዎች ሲደረጉ ኢምፖሊ ከቬኔዚያ ቦሎኛ ከኢንተር ሚላን ኤስ ሚላን ከአታላንታ የዛሬ የጣሊያን ሰሪ ተጠባቂ ጨዋታዎች ናቸው። በተለይ ቦሎኛ ከኢንተር ሚላን እንዲሁም ኤስ ሚላን ከአታላንታ የሚያደርጓቸው ጨዋታዎች እጅግ ይጠበቃሉ። ቦሎኛና ኤስ ሚላን እንግዲህ በቀጣይ በአውሮፓ ቻምፒየንስ ሊግ ለመሳተፍ እንግዲህ ጥሩ ፉክክር ነው እንግዲህ እያደረጉ የሚገኙት። በተለይ ቦሎኛ በ ሀምሳ ሰባት ነጥብ አምስተኛ ደረጃ ላይ ነው የሚገኘው ኢንተር ሚላንም እንግዲህ እየመራ ነው የሚገኘው ስለዚህ የሻምፒዮንነት ክብሩን ለማስጠበቅ እንግዲህ ኢንተር ሚላን ከቦሎኛ ጋር ዛሬ አንድ ሰዓት የሚፋለም ነው የሚሆነው በሰላሳኛው ሳምንት የጀርመን ቡንደስሊጋም ትናንት በርከት ያሉ ጨዋታዎች ነበር የተደረጉት ባየር ሙኒክ ከሄደንሄም ጋር ያደረጉት ጨዋታ አራት ለዜሮ በሆነ ውጤት ባየር ሙኒክ አሸንፈዋል እንግዲህ ባየር ሙኒክ ወደ ቡንደስሊጋ ክብርን እንግዲህ እየተጓዘ ነው የሚገኙት ከባየር ሊቨርጉሰን እንግዲህ ፉክክር እያደረጉ ነው የሚገኙት። ነገር ግን ባየር ሚኒክ በስድስት ነጥብ እንግዲህ የጀርመን ቡንደስሊጋን እየመሩ ነው የሚገኙት። ስለዚህ ትናንትም አራት ለዜሮ በሆነ ውጤት ማሸነፍ ችሏል። ሀሪኬን ኮንራድ ሌማር፣ ኪንግስሌይ ኮማን፣ ጆሽዋ ኪሚች አራቱም የባየር ሚኒክ ግቦችን ያስቆጠሩ ተጫዋቾች ናቸው። ፍሬበርግ ሆፈንሄም ሶስት ለሁለት አሸንፈዋል። ሜንዝ ከወልፍስበርግ ሁለት ለሁለት ሲለያዩ፣ ወርደር ብሬመን ቦቸምን አንድ ለዜሮ ማሸነፍ ችለዋል። አርቢ ሌብዚክ ሆሊስቲንኬን እንዲሁም ዩኒየን በርሊን ከስቱትጋርት አቻ ማጠናቀቅ ችለዋል ማለት ነው። የጀርመን ቡንደስሊጋ ዛሬም ቀጥሎ ሶስት ጨዋታዎች ናቸው የሚደረጉት፣ አውግስበርግ ከኤንትራ ፍራንክፈርት፣ ቦሩሻ ዶርትሙንድ ከቦሩሻ ሞንቸግላድቫ፣ ሴንት ፖሊ ባየር ሊቨርጉሰን የዛሬ የጀርመን ቡንደስሊጋ ተጠባቂ ጨዋታዎች ናቸው ማለት ነው። እንግዲህ ፓሪሴን ጀርመን አስቀድሞ ሻምፒዮን መሆኑን ያረጋገጥበት የፈረንሳይ ሊጋንም ትናንት ጨዋታዎች አድርገው ነበር። ፓሪሴን ጀርመን ሊሃቨርዝን ሁለት ለአንድ አሸንፏል። ዲዜር ዱ፣ እንዲሁም ጎንዛሎ ራሞስ ሁለቱም የፓሪሴን ጀርመን ግቦች ሲያስቆጥሩ ኢሳ ሱማረ ደግሞ ብቻኛውን የሊ ሃቨርዝን ግብ ማስቆጠር ችሏል። ሞናኮ ከስትራስበርግ ዜሮ ለ0 ሲያጠናቁ፣ ኦሎምፒክ ማርሴ አምስት ለ አንድ በሆነ ውጤት ሞንትፕሌር ማሸነፍ ችሏል። እንግዲህ የቀድሞ የማንቸስተር ዩናይትድ አካዳሚ የማንቸስተር ዩናይትድ ተጫዋች ማሰን ግሪንውድ ሁለት ግቦችን ትናንትና ለኦሎምፒክ ማርሴ ማስቆጠር ችሏል። ጆናታን ሮው እንዲሁም አድሪያን ራቤት የቀሩትን ሁለት ግቦችን እንግዲህ ለ ኦሎምፒክ ማርሴን ትናንትና ግቦችን ማስቆጠር ችሏል። ሉቃስ ሚንካረሊ ደግሞ ብቸኛዋን የመንቶፕሌየር ግብ ትናንትና ማስቆጠር ችሏል። የፍራንስ ሊጋን ጨዋታዎች ዛሬም ቀጥሎ ሊል ከአጉዜር፣ ብሬስ ከሌንስ፣ ኒስ ከአንገርስ፣ ሳድሬሚስ ከቶሎስ እንዲሁም ሴንት ኢቴን ኦሎምፒክ ሊዮን ጋር ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ስለዚህ ለዛሬ ነበሩን ስፖርታዊ መረጃዎችን በአጭሩ እነዚህ ይመስላሉ። በነገው ዕለት ደግሞ እንግዲህ ዛሬ የሚደረጉ ጨዋታዎች ውጤትም እንዲሁም ሌሎች አዳዲስ መረጃዎችን ይዘንላችሁን እንቀርባለን። እንግዲህ ስለ ተከታተላችሁን እጅግ አድርገን ነው የምናመሰግነው። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም በዓል፣ መልካም ቀ